እንግዲህ በጣም ነው ሱመያ ወላሂ እያሳዘነችኝ ማለት ነው። ብቻ ምን ልበላቸው እኔ እንጃ። በጣም ነው ያሳዘነችኝ። ልጅ ይዞ መንከራተት፣ ልጅ ይዞ እንደዚህ መሆን፣ ከአንድም ሁለት ሁለት ልጅ ማለት ነው ይዞ መንከራተት በጣም ነው የሚያስጠላው በእኔ እና በጣም ነው ወላሂ እያሳዘነችኝ ማለት ነው። አሰላሙ አለይኩም ረህመቱላሂ ወበረካቱሁ የጃና ቤተሰቦቼ እንደት ናችሁ? ሰላም ናችሁ? ሰላማችሁ በሴቶች በወንዶች በልጆች ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት። ሱብሃን አላህ አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ስግደት በቃ ይበለን። እንግዲህ ከስግደት ምንም ጥቅም አናገኝም ጉዳት እንጂ ማለት ነው። ያው ጥቅም ቢገኝም ይሁን ያው ጉዳቱ ይበልጣል ማለት ነው። ብዙም ነገር የምናገኝበትን ነገር የለም እላችኋለሁ። እንግዲህ ዛሬ ልላችሁ የመጣሁት ሹመያ ማለት ነው፣ ንግስቷ ሹመያ እንግዲህ ይመርገባት ትናንት ከወዲያው ተሳፍራ ነበረ እንዳያችሁት ማለት ነው። መሰለታ ነው ሰኢድ። ያው ቪዲዮ ስርችላችሁ ነበር አይታችሁታል ማለት ነው ሰኢድ። ልጆቼ ነሳጊ እሱ ተመለሽልኝ ወደኔ። እንግዲህ ይህን ቪዲዮን ሰምታው እንደሆነ ብቻ አላቅም፣ ስብሃንላላህ ነው የሚያውቀው። ተመለሽ አርግልኝ ያቺ ነገር ሁሉም አረግልሻለሁ ስልልኝ ያቺን ነገር ሁሉ መሰራልሻለሁ። አይን ብጠቃ ካዝ እየለቀልሻለሁ አንቺ ብቻ ከኔ ጋር ጥሩ ሆነች ተስማምተሽ እሺ። ወይኔ ልጆቼ ሆነ መኝሻ ናፍቆኛል ብሎ እንግዲህ አልቅሶ ነበረ ሰኢድ እንዳያችሁት ማለት ነው። አለቃቅሷል ማለት ነው። እንግዲህ ሱማያ ደግሞ ያው ኢትዮጵያ ነበረች፣ ኢትዮጵያ ነበረች። አሁን ደግሞ ኑሮውም አላስችር ስላት፣ የኢትዮጵያ ኑሮ ታውቁታላችሁ። አላስችር ስላት እንግዲህ ብዙ ነገር አለ ኢትዮጵያ ውስጥ ማለት ነው እንትን ሲላት ስታ ልጆቿን ይዛ እንግዲህ እስካሁን ከቤተሰብ ጋር ነበረች። ልጆቿን ይዛ ወደ ኢሜል መጣች ማለት ነው እንግዲህ ኢሜል፣ እንግዲህ በፊት የምትኖርበት ነው የለመደችው ቦታ ነው ማለት ነው። እንግዲህ እንዳያቸዋት ባህር ላይ ቁጭ ብላ ከልጆቿ ጋር ማለት ነው። ችግርም እንዳላት ብርም እንዳለቀባት ሁሉም እየተናገረች ነው። በጣም ነው ወላሂ፣ በነገራችን ላይ በጣም አሳዘነችኝ እውነት፣ ግን እውነት ነው እንደዚህ አይነት ነገር እናንተ ባህር ላይ ልጇን ይዛ ልጇ ደግሞ የኔ አባት፣ በጣም ነው ያሳዘነች። ሰው እንዲህ ሲከራትት እኔ እሷ እናት ያየሁት እንግዲህ በብዙ በረሃ በረሃ የተከራተተች ብርድ ነዋት ሙቀት ነዋት ፀሐይ ነዋት ልጆቿን ይዛ ይሄ ሁሉም እናት ማለት ነው። እና እናት ግን ብዙ ነገር ያሳታል ማለት ነው። የእናት ብዙ ነገር ማድረግ ይገባናል። የእናት እውነት የእናት ሴቷ ያሳየን ማለት ነው። እንግዲህ የልጆቿ ብራ ነው የአንድ ነምሷ ቢሆን የብቻዋ ቢሆን ይሄን አንስሳት ትንፈራተት ነበረ። ባልም የታባቱ ብላ መኖር ትችል ነበረ፣ ግን የልጆች ብላ ነው እንግዲህ፣ ሁሉም ስቃይ ገብታ ትጠንቀቃ ልጅ የሞት ሁልጊዜ ብትለው ማለት ነው። እንደው በጣም ነው ያሳዘነች ስሙ የዚህ ነው ውድ ማለት ነው። አይዞሽ አሁንም ጠንካራ ነሽ ጎበዝ ነሽ። እውነት በጣም ነው ወላ ብቻ እንጀ ልቤን እንትን አለች ማለት ነው። አይዞሽ እውነት መያልፍ ነገር የለም ሁሉም ነገር ያልፋል እና በጣም እራሳችንን ለማቋቋም ጎበዝ በመሆን እራስሽን ለማቻል ሞክሪ ማለት ነው። እንደዚህ እንትናክሪ ማለት ነው። ልጆችሽ መላህ እንግዲህ ይጠብቅልሽ። በሰው ሀገር በጣም ከባድ ነው። ያ የቤተሰብ ናፍቆት እንዳለ ተናግራለች። ቤተሰቡ የናፈቁኝ ቤተሰቦቼም ጥያቸው መጣሁ አለች። እንግዲህ ያው ብዙ ነገር ነው። ብርም ሁሉም ድምጥ ማጡ ጠፍቶብኛለች። ብርዋን እንደሌላትም መጇ ላይ ምንም እንደሌላት አካውንታ ላይ ምንም እንደሌላት ሁሉም ተናገረች። ምክንያቱም ልጆቼም ደግሞ ወደ ሸሂድ ጋር ቢወስድ ወይም ሸሂድን ጋር ደግሞ አዩ አንድ ነገር ታደርግብኛለች ብዬ አስባለሁ። ያዩ ታውቃላችሁ፣ አዩ እሳት ናት። እንኳን ልጆች እንኳን ህፃን የማያውቁ ልጆች። ትልቅ ሰው አቆማ እያመታች ነው። ትልቅ ሰው ጥርሲ ያወጣች ነው። ትልቅ ሰው በጥፊ እየጠፈጠፈች ነው። እንዳያችሁ ማለት ነው። ያው እስከ አሁን ሳኢድ ላይ ብቻ አንደረሰም። ያ ሳኢድም አንድ ቀን ይጣፍጣል ማለት ነው። ያው እነሱ ሳይደርስበት አይቀርም። ያው አንድ ላይ አሁን ስሙያ እና ታዩ አንድ ላይ ቢሆኑ እንደማይቀመጡ እንደማይኖሩ ታውቃላችሁ። ለምን አያኖሯቸው? ኑሮው ምን አይኖሯቸውም፣ አይጣጣሙም በዛ ላይ ደግሞ ሱማያም ደስተኛ አይደለች። ሀየውም ደግሞ ታውቃላችሁ፣ እዛ ቀን ራሱ እሷ ናት ተብሎ ስጠው ፌንት ለቃ ነበር። እውነት የመጣች መስራት ፌንት ለቃ ነበር። አስመሰላ ማለት ነው። አይታቸውም አስመሰለች ማለት ነው። እና አሁን እውነት እንዳለች ደግሞ ከአዩ ጋር እሷም አዩ ልትለቀቅም አትፈልግም። ያው ምን ቸገራችኋት? አኖራለሁ ካለ ምን አስር አይገባም ይችላሉ ካለ ማለት ነው። ዋናው የእሷ ማስተዳደር ነው። ግን እሷ በእሱ ምንም ነገር አትፈልግም። እሱ ግን ሁሉም ነገር ላድርግልሽ፣ ሁሉም ነገር ላስተካፍልሽ ሊችል ይችላል። ያቺ ምግብ ትችል ብሎ እንግዲህ ለምኗታል ማለት ነው። ይሄም እራሱ ለመን እራሱ ይሄ ምን ይሄ ማለት ራሱ አንድ ትልቅ ተስፋ ነው ማለት ነው። እንግዲህ ወላሂ ቤተሰቦች፣ እኔ በጣም ይሄን ያሳዘነኝ ልጆቹ በተለይ ልጁ እራሱ ማለት ነው። ግልጽ እያለበት ያለባት ምን ያለባት እንግዲህ ከልጆቿ ጋር ባህር ላይ እየተጫወተች እንዳያቸው እየተጫወተች ነው እንግዲህ አላህ ይጠብቅሽ። ወላ የሰው ሀገር በጣም ከባድ ነው። በተለይ እኔ ይህኛው ደግሞ ምንድን ነው የሚባለው ቦታ አልወደውም። በጣም የኛ ልጆች ብዙዎቹ እዛ ባሄር ባህር ላይ ምናምን ብዙዎቹ ያለቁበት ብዙዎቹ ነገር እያዩበት የተሰማበት ቦታ ነው። አንቺን ተናግረሻል፣ እዚ የኛ ልጆች ምናምን ብለሻል። ቦታውን እነሱ ይሸሸናል ማለት ነው እና ብቻ አላልም እንግዲህ እኔ አሲድ ትላንትና ሰኢድ ይሳፈራል ብዬ ተስፋ አደርጋለሁ። ሰኢድ እንግዲህ የማይፈልጋት ያልሄደበት ያልገባበት ያልወጣበት መንገድ የለም። ምንም ማግኘት አልቻለም ማለት ነው። ምንም አላገኛትም ማለት ነው። እንግዲህ እኔ ይመስለኛል ታያላችሁ። እስኪ ወይ በነገ ወይ በነገ ወዲያ የሚለቀቅ ቡድን ታያላችሁ። ወደ ዩኒቨርስቲ ሊፈልጋት ቢሄድም አታገኝውም አያገኛትም ማለት ነው። አያገኛትም እሷንም እንዳያገኝም እንግዲህ እዚህ ያላችሁ እህቶች ወንድሞች ካላችሁ ስራ ፈልጉልኝ። ከነዚህ ከሁለት ልጆች ጋር በሁለት መቶ ድርሃም ነው ከሆነ እሰራለሁ፣ እሰራለሁ ልጆቼ ነው እሰራለሁ። የዳይቨር እና የወተት ከሆነ ልጅ በቂ ነው አለች። እና በቂ ነው እና ስራ እኔ ጎበዝ ነኝ፣ እሰራለሁ አለች። አዎ ስራ እኮ ለስራ ካሽ ከጨከንሽ ዋና ውስጥሽ ነው የውስጥሽ ነገር ጠንካራ ሆነሽ ጨክነሽ ከሰራሽ። ስራ የማይለወጥ የማይሰራ ነገር የለም። ሁሉም ነገር ይሰራ፣ ስራ በወቅቱ ማለት ነው። እና አንቺ ደግሞ ያው የልጆችሽ መሆን ደግሞ አያውቅሽም፣ ጎበዝ ነሽ። እስካሁንም ያው ልጆችሽን ያው በአንቺ ነው በዚህ የደረሱት፣ እንደዚህ ቁጭ አድርገሽ የዚህ የደረሳችሁ ማለት ነው። እንግዲህ እስካሁን ያለ አባት፣ እንግዲህ አባት እንግዲህ ሌላ ሚስት ይዞ ወጣ። እንግዲህ አንቺ ልጆችሽን አለቅም ብለሽ አላሳይህም ብለሽ ንግስቴ እንግዲህ ልጆችሽ ይዘሽ ቁጭ ብለሻል ማለት ነው። እና የባንክ ሰው ደግሞ ብርም ከሆነ አካውንቷ ላይ ላክላት ማለት ነው። የልጆች አባት ናት፣ እናት ንግስትህ ናት፣ ሚስት ባለቤትህ ናት፣ የመጀመሪያ ባለቤትህ ናት። እና አካውንቷ ላይ እንግዲህ ይህን ቪዲዮውን እንግዲህ ተሰማዋለን ብለን ተስፋ እናደርጋለን። እንግዲህ አካውንቷ ላይ ብርም ላክላት። እንግዲህ በሰው ሀገር፣ ብዙ ነገር ይቸግራል። ስራ እስኪጀመር ድረስ አለ፣ የቤት ኪራይ አለ። እንግዲህ ቤት የራሱ አይመስለኝም ሆኖ፣ የቤት ኪራይ አለ፣ ብዙ ነገር አለ። በሰው ሀገር አንዱ ያለመደች ሀገር ነው። ልጆቼም ደግሞ እህቱን ሁሉ ምንድነው እየበላብኝ አስቸገረኛለች። ልጆቼ ራሱ ሁሉም ደሳል ቤተሰብ ነው። እንግዲህ አዝራ እንደዚህ እንግዲህ ጥልጥል ያለች ማለት ብቻ፣ በጣም ታሳዝናለች ማለት ወላሂ። በነገራችን ላይ ማለት ነው እኔ ወላሂ አንጄ ጅኩ ነው የበላችኝ ማለት ነው። እንደዚህ የሚያሰራት አሁን እሷ ሁለት ልጆች እናት ነበረች፣ ቁጭ ብላ እንግዲህ የምትበላበት ጊዜ እና እንደዚህ ሳትሯሯጥ ቁጭ። ይሄ ሁሉም ያመጣው እንግዲህ ከኤሊ ነው፣ የሁለተኛ ሚስት ፈልጎ ነው። የሁለተኛ ሚስት ነገር ታመጣለች፣ በእውነት ላቸው የሁለተኛ ሚስት ነገር ታመጣለች ማለት ነው። ምንም ይሁን አንድ ሚስት በቃ የፈለገ ነገር ይሁን አንድ በቂ ነው ማለት ነው። ሁለት ሚስትን ባትገባባቸው እሺ ሀዩ ባትገባ ሴጣን ይሄ ሁሉም ነገር አይመጣም ነበር ማለት ነው። ሀዩ ለማንም አትሆንም ማለት ነው ሀዩ ማለት ነው። አስመሳይ ናት ደግሞ ማለት ነው። እዛ ቀን ማስመሰለዋን አይታችኋል እንግዲህ ማለት ነው። ትምጣ ትምጣ፣ እኔ ዱአ ልጌላታለሁ ዛሬ ታገኛታለህ ትምጣ ብላ እንግዲህ፣ ያላወራችሁ ያላዘገራችሁ ጉራ የለም ማለት ነው። ሰምታችኋል ማለት ነው። ስሞያ የወድሻለሁ ብላ ሁሉም ነገር አስምሯት እንግዲህ

አጠጣ የፍየል ወሰደችለት ጥርሱን አውልቃው ማለት ነው። ብቻ አላቅም ላቅም ይሰራ ሁሉ ማለት ነው ሀዩ ማለት ነው። እና ሀዩም ደግሞ አስችም ወደፊቱ ግጅ ይኖርሻል። ወደፊቱም ብዙ እንደዚህ ችግር ያጋጥምሻል፣ እና ስቶ የሚያገኝ ሁኒ ማለት ነው። ስቶ የሚያስከብራትን የምትፈልገውን ነገር ሁሉ እንግዲህ ላድርግልሽ ብለሽ የእሷንም እግሯ ላይ መውደቅ ሁለታችሁም እንደ ብትሄዱ በጣም አሪፍ ነው። መቼም ሲሄድ አይቀመጥም ልጆቹ እናፍቆታል። በጣም እንግዲህ አይታችኋል፣ እንደ ሴት ያለቀሰ ነው። በጣም አለቃቃሽ ነው። እሱ ይወዳታል። በጣም ነው የሚወዳት። እንደሚያከብራትም እንደሚወዳትም ገልጽላታል። ያለ ሲ መኖር አንችልም ብሎም አይታችኋል። ብዙ ነገር እያለ ነው። ብቻ ሽፋን አላት ብቻ እኔ ምን ሴጣን እንደገባባቸው አላውቅም። ይሄ ሁሉም እንግዲህ እያደረገችው ሀዩ ናት ማለት ነው። እንግዲህ ሀዩም ልቀቅ ካለችህም ልቀቅላት። ብቀጥላት ከሚስት ጋር ከህይወትም የመሰሉ ልጆች ብቻ ማለት ነው። የኔናት ማሻላ ልጆች ደግሞ ማለት ነው። ከእነሱ ጋር አብረህ ብትኖር ከእንግዲህ አንተም ልጅነት አይመጣልህም። ትልቅ ሰው ነው ከእንግዲህ ማለት ነው። ሽምግና ስትሆን ነው የምትሄደው። ሀይ ጥላት ነው የምትሄደው። ግን አጠገብ የምትሆነው ማናት? ቢቸገረ ቢያምህ፣ ብታረጅ እሷ ናት ከአንተ ጋር የምትሆነው ማለት ነው። ሀይ ሆነ ገና ፍንዳታ ናት፣ ገና ናት፣ ገና ፍንዳታ ፍንዳታ ማለት ነው። እሷ ትሆነኛለች ብላ አታስብ። ቢያምህም ራስን ታመጣለኛለች ወይ ከረፍታ ታመጣለኛለች ብለህ እንዳታስብ ማለት ነው። ጥላህ ነው የምትሄደው። በነገር በጥፊ ጥላህ ነው የምትሄደው። አሁን ትንሽ ጊዜ ነው የቀራሻ ያለው አንተም ታቀምሻለች የሷ ጥፊ ማለት ነው እና ቤተሰቦች ወላሂ እኔ ዛሬ በጣም ነው ገርሞኝ ነው የመጣሁት እላቸዋለሁ። ያው እሱማ ወላሂ እስከ መጨረሻ ነው ቪዲዮውን የሰማሁት። አሳዘኝ ወላሂ እስከ መጨረሻ ማለት ነው። በቃ የምትናገረው ቃላቶች የምትናገራቸው ሁሉም በጣም የሚያሳዝኑ ፋፋ የሚወጣው በጣም የሚያሳዝን በጣም እንጃ የሚያጨናንቅ ለምን ሰው ከንፍል የሚሉበት ጊዜ ነው። በቃ እንደዚህ አይነት ነገር ነው። እቺ የእሷ እንትን ያለችው ማለት ነው። ብቻ አልሐምዱሊላህ ማለት ነው እና እሱ መያዬ ደግሞ አንቺ ጎበዝ ሆነሽ እንግዲህ አንቺ እዛ ይመችሻል መሰለኝ፣ ግን ኢትዮጵያሽን ቁጭ ብለሽ ከቤተሰብ ጋር ብትኖሪ ይሻለሽ ነበረ። የእሷ ሀገር ትንከራተቺ እዛው ቁጭ ብለሽ ከቤተሰቦችሽ ጋር ብትጫወቺ ይሻለሽ ነበረ ብዬ ተስፋ አርጋል ነበረ እኔ ያሰብኩት ማለት ነው። ያቤተሰቦችን በጣም የናፈቁኝ ክፍል ሲሉ የመጡ የመጣሁት ያልሽ ነው እንግዲህ፣ ያ ቤተሰብ በጣም በተለይ በአሁን ጊዜ ስግደት አይወደም ቤተሰብ ማለት ነው። ምክንያቱም ምክንያቱም ብዙ ነገር አለ በወጣሽበት የማይገቡበት የሚያምር ብዙ ነገር ታሪክ አለ። የሱ ስለሆነ ስግደት መሄድ አይፈልጉም በአሁን ሰዓት፣ በፊት ነበረ። አሁን ግን ሁሉም የፈራ መጣ። ምክንያቱም ሰው ወቶ የማይገባበት ጊዜ እየመጣ ማለት ነው። እንግዲህ አንቺ ደግሞ አላህ ይጠብቅሽ። እንግዲህ ብቸኛ ነሽ፣ አላህ ይጠብቅሽ፣ ተጠብቆች ወላሂ፣ እላክ አንቺ ጋር ይሁን። ከአንቺ አላህ ይከተልሽ እና ምንም አታስቢ፣ አይዞሽ። እኔ ውድ ማለት ነው፣ አይዞሽ። እኛም ከዚያ እንድትኖር ማበረታታት አለን። ልጆችሽም እንግዲህ አላህ ይጠብቅልሽ። ዛምቢያ ነው ምንድነው? ያሳምማት እሱ ተጠበሳቸው እሱ ከሆነ ይቃላል እንግዲህ ያለው ይጠብቃሉት ማለት ነው። ከሰው ሀገር ደግሞ መታመም በጣም መጥፎ ነው። በሀገራችን እንደፈለግን ብንፈት ጥሩ ነው። ይህ ሁሉም እንግዲህ ሰኢድ ነው። ሰኢድ እንግዲህ ይሄን እሷም የለቀቀችው ቪዲዮ ተሰማዋለ ብዬ ተስፋ እናረጋለሁ። እንግዲህ እንደምጠብቃት ማለት ነው። እና ቤተሰብ ዛሬ እንግዲህ እዚህ ጋር ይሄች ነው የመጣሁላችሁ ብላችኋለሁ። እንደምትወዱት ተስፋ አረጋለሁ። እንግዲህ እሱ ሞያ ማለት ነው። እናንተም በታች አይዞሽ ያላችኋት መጥፎ ነገር ሳትጽፉላት ሁላ ጥሩጥሩ ቆሜት ነገር ጽፉላት እና እንድትበረታ ጎበዝ እንድትሆን አድርጓት ማለት ነው። እንግዲህ ዛሬ ቪዲዮን ይህን ይመስላል። ዛሬ ጁማአ ነው። አላህ ይጠብቅሽ። እንግዲህ ዛሬ ላይፍ አልገባም ብቻ ነው የገባሁት እላችኋለሁ። አላህ ይጠብቅሽ። ዛሬ ጁማአ ነው እላችኋለሁ እና ቤተሰቦቼ እንግዲህ እኔ መበረታቴን እንደ በፊት አይደላችሁም። ላይ በፊት በጣም ቪዲዮን ታዩልኝ ነበር፣ ግን ቪዲዮ ነው የሚታየኝ ለምን እንደሆነ ብቻ ላቅም ሲሆን፣ አንዳንድ ጊዜ የሚያውቀው ላችኋለሁ። እንግዲህ ዛሬ ላይፍ እንገባም ዛሬ ብቻ እንደዛ ነው የመጣሁት እላችኋለሁ። እንደምትወዱት ተስፋ አደርጋለሁ። እንግዲህ የሁሉም ሰው እንዲደርስ ስፔሻል አድርጉልኝ እና ቪዲዮን ደግሞ ልታዩ ስትመጡ ኮሜንት በደንብ አድርጋችሁ ይውና አንድ፣ ሁለት ደቂቃ ሶስት ደቂቃ ቆይታችሁ ተጻፉ ማለት ነው። ዝም ብላችሁ አትሂዱ እውነት የምታገኟቸውን ገና ነው ገና እናንተ ገና አሁን ልታሳድጉኝ ነው። እና የቤተሰቦቹ የዛሬ ቪዲዮን ይሄን ይመስላል። በሌላ ነገር ደግሞ እሱ ስንመጣ ድረስ መልካም ቀን ይሁንላችሁ። ባይ ባይ እወዳችኋለሁ።